ደስታችሁን በአረብኛ እንዴት መግለጽ እንዳለባችሁ ላሳያችሁ። ደስ ብሎኛል ለማለት አነ ሰሪድ፣ ወንድ ከሆነ አና ሰሪድ ይላል፣ ወይስ ሴት ከሆነች ተላቃዩ አና ሰሪዳ። ላምከ ደስ ብሎኛል ለማለት አና ደስታችሁን የምትገልጹት በሰርግ ቦታ ላይ ወይ ለሰርደሪዎች ከሆነ መብሩክ አልዘዋጅ፣ መብሩክን አልዘዋጅ ማለት ትችላላችሁ። ምርቃት ላይ ከሆነ ደግሞ መብሩክ አልነጃህ፣ እንኳን ደስ ያለህ። አንድ ቲፕ ላይ ግራጁዌሽን ሆኖ ለማለት ለቀድ ፈዓልትሃ፣ ለቀድ ፈዓልትሃ እንላለን ለን። አረብኛን ከኔ ጋር መማር የምትፈልጉ ባዮ ላይ ያለው ስልክ ቁጥር ተጠቅማችሁ ወይንም ደግሞ ኮሜንት ላይ አረቢክ ብላችሁ በመጻፍ ማግኘት ትችላላችሁ።